ሰላም ሰላም እንኳን ወደዚህ ቻነል በሰላም መጣችው። ይህንን ቻነል የከፈትኩበት አላማ የማውቀውን እና ለሌላ ሰው ይጠቅማል የምለውን ለማካፈል ነው። ዛሬ ይዤላችሁ የመጣሁት የእንግሊዘኛ ትምህርት ለጀማሪዎች ለጀማሪዎች ብቻም ላይሆን ይችላል። ማውራት የምንችል መጋባት የምንችል ነገር ግን አንዳንድ ነገር የሚቸግረንም ትምህርት ልናገኝበት እንችላለን ብዬ አስባለሁ ከዚህ ሌስን እና ምንድን ነው ዛሬ ከበር የማደርገው? ለምሳሌ አሁን የተለመዱ አሉ አደል? ለምሳሌ አሁን ስራሽ ምንድን ነው ለማለት እኛ የምናውቀው ለምሳሌ ዋት ኢስ ዮር ጆብ ልንል እንችላለን። ግን እንግሊዝኛ ተናጋሪ ሀገር ውስጥ የተወለዱ ያደጉ ሰዎች ይሄንን ነገር ኦልሞስት አይጠቀሙበትም ማለት ይቻላል። ሌላ የሚሉት ነገር አለ እና እነዚህን ለማየት ነው የምንሞክረው ዛሬ ማለት ነው። በትርፍ ጊዜሽ ምን ማድረግ ደስ ይልሻል ይሻል ከየት አገር መጣሽ፣ ወይ ደግሞ ስም ስንጠይቅ ስም ሲጠፋብን፣ ለምሳሌ ከዚ በፊት ያገኘ ነው ሰው ስልክ ለመጠየቅ ስንፈልግ እንዴ ነው የሚጠየቀው። እንደገና ስለ ስፖርት ለምሳሌ ምን ስፖርት ትወዳለህ ለማለት እንዴት እንደሚጠየቅና እንት እንዴት እንደሚመለስ ይህን የመሳሰለውን ነገር ከበር ለማድረግ ሞክራለሁ። ያው እኔ በጣም ፐርፌክት ሆኜ ሳይሆን የምችለውን ያህል ለማካፈል ነው እና ከወደዳችሁት ሼር አድርጉት። አዲስ ከሆናችሁ ደግሞ እና ሌላ ትምህርት የምትፈልጉ ከሆነ ተመሳሳይ ሰብስክራይብ አድርጉ፣ እንዳይመልጣችሁ ሌላ ቪዲዮ። መልካም ትምህርት። አሁን ወደ ትምህርቱ እንሄዳለን። አመሰግናለሁ። ኑ እንግሊዝኛ እንማር። ኤቭሪዴይ ኮንቨርሴሽን ይላል። ኦኬ፣ የመጀመሪያው አንድን ሰው እንደምን ነህ ለማለት ኦኬ፣ ሁላችንም እናውቀዋለን። ሀው አር ዩ ነው አይደለም። ብዙ የሚባል ነገርም አለ። መጀመሪያ ግን በዚህ እንጀምር። ሀው አር ዩ ሃው አር ዩ ሲልን፣ አም ፋይን ታንክስ ይህን እናውቃለን እርግጠኛ ነኝ። ኦኬ፣ ኢም ጉድ ታንክስ ተመሳሳይ ነው። አሁንም ኢም ፋይን ታንክስ ለማለት ነው። ኖ ቱ ባድ፣ ኖ ቱ ባድ ማለት ደግሞ ምንም አልል እንደማለት ነው። ኦኬ። ኦኬ፣ ሌላ ደግሞ በጣም አልም ሲያለ አሁን ከጓደኛችን ጋር፣ ከምናውቀው ሰው ጋር፣ ወይ ደግሞ ኮምፈርተብል ከምንሆነው ሰው ጋር እንዴት ነ ለማለት የምንጠቀምባቸውን አሳያችኋለሁ። ሃይ ሀው አር ዩ ዱዊንግ፣ ሃይ ሀው አር ዩ ዱዊንግ እንላለን። ኦኬ፣ ሄይ ሀውዝ ጋንግ። ሀውዝ ጋንግ ማለት እንዴት ነው እንደማለት ነው። ኦኬ፣ ዩ ራይት ደግሞ እንላለን። ዩ ራይት፣ ደህና ነ ሰላም ነው እንደማለት ማለት ነው። ኦኬ ከዛ ደህና ከሆንን የቅድሙን መልስ እንመልሳለን። ኦኬ ደህና ካልሆነን ካመመን ምናምን ደግሞ ኖት ሶ ጉድ በጣም ጥሩ አይደለሁም እንደማለት ነው። ኖ ግሬት፣ አሁንም ተመሳሳይ ጥሩ አይደለሁም። አፍ ቢን ቤተር ይባላል። ይችን እንትን አዲስ ነች መሰለኝ ለእናንተ ብዬ ያስባል። አፍ ቢን ቤተር ማለት ነው፣ ሀንድረድ ፐርሰንት ደህና አይደሉ አይደለሁም ለማለት ነው። ኦኬ አንድ ሰው ለምሳሌ አሞት ወይ የሆነ ነገር ወይ አክሲደንት ወይ ኢንጁሪ ደርሶበት ነገር ልጠይቁ ትሄዳችሁ፣ እንዲህ ካላችሁ አፍቢን በይዛር ካላችሁ፣ ሀንድረድ ፐርሰንት ደህና አይደለውም ኮምፕሊትሊ አልተሻለኝም እንደማለት ነው። ኦኬ እንዲህ ብለን ከመለስን ማለት ደህና እንዳልሆንን ከመለስን ያ ሰው ይለናል፣ ዋይ ዋስ ሮንግ ለምን ምንሆናል፣ ምንድን ችግሩ ብለው ይጠይቁናል። ከዛ ያው ያመመንን ወይ የሆነውን ነገር እንናገራለን ማለት ነው። ኦኬ እሺ፣ እንደገና ደህና ከሆንንና ደስ ብሎን ከሆነ ጥሩ ሙድ ላይ ከሆንን ደግሞ አም ቨሪ ዌል ኢንዲድ አይ አም ቨሪ ዌል ኢንዲድ በጣም ደህና ነኝ፣ በእርግጥም ደህና ነኝ እንደማለት ነው። ኦኬ ፋንታስቲክ፣ በጣም ደስ ብሎን ከሆነ ማለት ታውቁታላችሁ። ፋቢለስ፣ እጅግ በጣም ጥሩ ነኝ እንደማለት ነው። በጣም ደህና ነኝ፣ እጅግ በጣም ፋቢለስ እንላለን ማለት ነው። ኦኬ እነዚህ እንግዲህ የሰውን ደህንነት ስንጠይቅ ያሉ ጥያቄና መልሶች ናቸው ማለት ነው። ኦኬ። ሁለተኛው አንድን ሰው ደግሞ ምን ስራ ላይ እንደተሰማራ ለመጠየቅ የምናውቀው ምንድነው? ድሮ ትምህርት ቤት የተማርነው ለምሳሌ ዋት ኢዝ ዮር ጆብ ነው አይደለ? ነገር ግን እዚህ ሀገር ዋት ኢዝ ዮር ጆብ ብሎ በቀጥታ ዳይሬክት እንደሚጠይቃቸው ሰው የለም አጋጥሞኝ ያውቅም። ብዙ ምንደሚባለው ዋት ኢዝ ዮር ጆብ ሳይሆን ብዙ ጊዜ ወድ ዩ ዱ ነው የሚላችሁ ስራሽ ምንድን ነው ለማለት ማለት ነው። ወይም ደግሞ ምን ስራ ላይ ነው የሚሰማራሹ ለማለት ኦር ወት ዱ ዩ ዱ ፎር ሊቪንግ። ወት ዱ ዩ ዱ ፎር ሊቪንግ። ይቅርታ በጣም እየቸኮልኩባችሁ ከሆነ ቀስ ብዬ አነባለው። እሺ፣ ወት ዱ ዩ ዱ ፎር ሊቪንግ ምንድን ነው ምን ማያሽ፣ ወይ ደግሞ ለመኖር ምንድን ነው የምትሰሪው? ኦኬ ስራሽ ምንድን ነው እንደማለት ነው። ከዛ ስራችን አይ አም ኤ ብለን የምንሰራው ቲቸር ከሆንን ቲቸር፣ መሀንዲስ ከሆን መሀንዲስ፣ ኦ ነርስ ከሆንን ነርስ። ስራችንን ብቻ አይ አም ኤ ብለን እንመልሳለን ማለት ነው። እንደገና ስራችንን ምን እንደሆነ ስራችንን ለመናገር ካልፈለግን እና ቦታውን ብቻ መናገር ከፈለግን አይ ወርክ አተ ባንክ። ለምሳሌ ባንክ ነው የምንሰራው፣ ግን ምን አይነት ስራ እንደምንሰራ ባንክ ውስጥ መግለጽ ካልፈለግን ወይም ደግሞ በቂ ነው ብለን ካሰብን ማለት ነው አይ ወርክ አተ ባንክ እንላለን ማለት ነው። እንደገና ትልቅ ካምፓኒ ብዙ ሰው የሚያውቀው ካምፓኒ የምንሰራ ከሆነ አይ ወርክ ፎር ብለን የካምፓኒውን ስም አይ ወርክ ፎር ብለን የካምፓኒውን ስም መጥቀስ እንችላለን ለምሳሌ አይ ወርክ ፎር ቢቢሲ ቢቢሲ ብዙ ሰው ስለሚያውቀው እና ትልቅ ካምፓኒ ስለሆነ አይ ወርክ ፎር ቢቢሲ እነዚህ ሁሉ መልስ ይሆናሉ ማለት ነው ኦኬ ከዛ ምንላለን እኛ የጠየቀነው ሰው ማለት የጠየቀን ሰው ኦ ስ ኤክሳይቲንግ የሆነ ጥሩ ነገር እንደሆነ የሆነ ያንን ሰው ደስ እንዲለው ማድረግ አለብን ማለት የተለመደ ነው። ስ ኤክሳይቲንግ ወይም ደግሞ ሪሊ ነው እንዴ ዋው ምናምን ነው የሚሉት በቃ፣ እዚህ ሀገር የሚሉትን የእንግሊዝኛ ተናጋሪ ሀገር ውስጥ የሚባለውን ነው የምናገራቸው ያለሁት። ኦኬ ኦኬ። ሌላ ደግሞ በትርፍ ጊዜሽ ምን ማድረግ ትወጃለሽ ብሎ ለመጠየቅ ወይም ደግሞ ሆቢሽ ምንድን ነው? አሁን የተማርነው ትምህርት ቤት ድሮ ምንድነው፣ ወት ኢዝ ዮር ሆቢ አይደል የነበረው። ግን እንዲህ ብሎ የሚጠይቅ የለም ብዙ ጊዜ ማለት ነው፣ እንግሊዝኛ ተናጋሪ ሀገር ውስጥ የተወለደው የሚያደገ ሰው ወት ኢዝ ዮር ሆቢ ብሎ ብዙ ጊዜ አይጠይቅም። የሚጠይቁት ምንድነው? ወት ዱ ዩ ዱ ፎ ፋን። ይሄ ራሱ ምንድነው በትርፍ ጊዜ ወይም ደግሞ ምንድነው ደስ የሚልሽ ማድረግ ከስራ ውጪ ማለት ነው። ኦኬ ወይም ወድ ዱ ዩ ዱ ኢን ዮር ስፔር ታይም ስፔር ታይም ማለት ትርፍ ጊዜ ማለት ነው፣ አይደለ ወድ ዱ ዩ ዱ ኢን ዮር ስፔር ታይም፣ በትርፍ ጊዜዎች ምን ማድረግ ደስ ይልሻል፣ ምን ማድረግ ምን ታረጋለህ እንደ ማለት ነው። ከዛ መልሳችን አይ ላይክ ቱ ሪድ ቡክስ መጽሐፍ ማንበብ እወዳለሁ፣ ወይም አይ ሪሊ ላይክ ፕሌይንግ ፉትቦል በጣም የምንወደውን ያን ነገር ሪሊ ብለን እንጨምርበታለን። አይ ሪሊ ላይክ ፕሌይንግ ፉትቦል ወይም አይ ሪሊ ላይክ ሪዲንግ ቦክስ እንላለን ማለት ነው። አይ ኤን ጂ ከተጠቀመን ቱ ቱን አናስገባም። ኦኬ፣ ከላይክ በፊት ከላይክ በኋላ አይሚን ቱ አይገባም። በደንብ ዩት ዲፍረንሱን። እሺ፣ አይ ላይክ ቱ ሪድ ቦክስ ማለት እንችላለን፣ ወይም ደግሞ አይ ሪሊ ላይክ ሪዲንግ ቦክስ። መጽሐፍ ማንበብ ደስ ይለኛል፣ መጽሐፍ ማንበብ እወዳለሁ እንደማለት ነው። ከዛ ደግሞ አካይንዶፍ ላይክ ዋቺንግ ፊልምስ። አካይንዶፍ ማለት ብዙም አይደለንም ግን ይኖ ፊልም ማየት ነገር አለ አይደል እንደ ማለት ነው። ካይንዶፍ ላይክ ዋቺንግ ፊልምስ እንላለን ማለት ነው። እንደገና ደግሞ ምንም አይነት ማለት ስፔሲፊክ የሆነ ወይም ደግሞ ልክ እንደ መጽሀማ በፉትቦል ምናምን የተወሰነ ስፔሲፊክ የሆነ እንትን ከሌለን ሆቢ ከሌለን፣ ምንደው ምንደው ለምሳሌ አዘን ኤግዛምፕል፣ አይ ላይክ ስፔንዲንግ ታይም ዊዝ ማይ ፍሬንድስ ኤንድ ስታፍ ላይክ ዛት፣ ከጓደኞች ጋር ጥሩ ጊዜ ማሳለፍ ደስ ይለኛል። ስታፍ ላይክ ዛት እንደዚያ የመሳሰለ ነገር አለ አይደል እንደ ማለት ነው። ምክንያቱም ስፔሲፊክ የሆነ የለንም፣ እንዲህ እንዲህ ነው ብሎ የምንናገረው ነገር ከሌለን ማለት ነው። ስታፍ ላይክ ዛት ብለን እንጨምርበታለን ማለት ነው። አንድን ሰው ደግሞ ኬት ሀገር እንደሆነ ለመጠየቅ ወይም ደግሞ ኬት የመጣሽው ሀገር ሼት ነው ለማለት እኛ የለመድ ነው ምንድነው ዌር ኢዝ ዮር ካንትሪ። አይደለም ግን ኦልሞስት ይሄ ነገር ሰው አይጠቀምበትም። ኔቲቭ የሆኑ ሰዎች አይጠቀሙበትም። እነሱ የሚጠይቁት ነው ዌር አር ዩ ፍሮም ዌር ዩ ፍሮም ማለት ሀገርሽ የት ነው እንደ ማለት ነው። ከዛ መልሳችን አም ኢትዮጵያን አም ኢትዮጵያን እንላለን ማለት ነው። ወይም አም ፍሮም ኢትዮጵያ አይ አም ብለን ፍሮም ካለን ያው ኢትዮጵያ ነው የምንለው። አይ አም ኢትዮጵያን ኢትዮጵያዊት ነኝ ከኢትዮጵያ ነኝ እንደ ማለት ነው። ኦኬ። ከዛ ደግሞ የሆነን ሰው የሆነ ከተማ ላይ ካገኘ ነው እዛው ከተማ ላይ አግኝተ ነው ማለት ነው ከዚሁ ከተማ ነህ ለማለት፣ ለምሳሌ ማንቸስተር ካገኘ ነው አዩ ፍሮ ማንቸስተር እንለዋለን። ማንቸስተር ውስጥ ሶሪ ማንቸስተር ውስጥ ካገኘ ነው ማለት ነው። አዩ ፍሮም ማንቸስተር ስንለው ከሆነ የስ ይለናል፣ ካልሆነ ግን ኖ አም ፍሮም ላንደን ይለናል ማለት ነው። ስለዚህ ግዴታ ሀገር ብቻ ሳይሆን ማለት ነው ሲቲ ራሱ አንድ ሀገር ውስጥ ሆኖ ሲቲዎችም የታወቁ ሲቲዎች አለው አደለም? እነሱንም ለመጠየቅ ይረዳናል ማለት ነው። ኦኬ እሺ፣ የሰው ስም ለመጠየቅ አሁን ለምሳሌ የሆነን ሰው አገኘ ነው፣ ሰላም እየጨበጥ ነው ማለት ነው። ዋትስ ዮር ኔም አይባልም። የምናውቀው ይሄን ነው አደለ? ዳይሬክት ነው። በጣም ቀጥተኛ ጥያቄ ስለሆነ እንደዛ አይባልም። እንደዛ ከማለት ይልቅ የተለመደው ማለት ነው ሀይ አም ፍሪ ኤንድ ዩ እየጨበጥ ነው፣ ወይም ደግሞ ይህ ነው ስታገኙት ማለት ነው። ለመተዋወቅ ሃይ አም እገሌ እንዲዩ ከዛ ሃይ አም ጆን ብሎ ወይ እጃቸውን ይጨብጣቸዋል ኦር ይነው ስሙን ያስተዋውቃቸዋል ማለት ነው። ኦኬ አሁን ደግሞ ከዚህ በፊት ያገኘነው ሰውየው ስም ሲጠፋብን፣ ኦኬ የሆነ ቦታ ላይ አግኝተነው ነበር ከዚህ በፊት፣ ዛሬ ተገናኛችሁ፣ ስሙ ግን ጠፍቶባቸዋል፣ እና በጣም ያሳፈራል አይደለም እና ኤምባረስ ያለ መሆን ማለት ነው። ኦ አይ ፎርጎት ዮር ኔም ስመጠፋብኝ ከማለት ይልቅ ማለት ነው የሚባለው ምንድነው? አም ሶሪ ወዝ ዮ ኔም አጌን። አም ሶሪ ዋት ዝ ዮር ኔም አጌን። አም ሶሪ ይቅርታ፣ ስመ ማን ነበር? አም ሶሪ ወዝ ዮ ኔም አጌን ብለን ነው እኛም ሳናፍር ሰውየውንም ወይም ሴትዮን ቅር ሳናሰኝ ስማቸውን እንደገና የምንጠይቀው ማለት ነው። ኦኬ እሺ፣ የሰውን ስልክ ኢሜይል ለመጠየቅ ያው ይሄ የትም ባህል ላይ ያለ ነው። ስልክና ኢሜይል ለመጠየቅ እንግዲህ ወደው አይጠየቅም። ኤኒዌይ፣ አይደለም ምንም፣ ሰውን ስታገኙት ስልክሽ ምንድን ነው አውርታችሁ፣ አሁን ይህን ሁሉ ካወራችሁ በኋላ ቅድም ያልኳቸውን የተማርናቸውን የት ነው ሀገርሽ፣ ከየት ነው የመጣሽው ምናምን ስምሽ ማን ነው? ይሄ ከተባለ በኋላ ማለት ነው። ስልክ ለመጠየቅ ስትፈልጉ ዋትስ ዮር ነምበር አትሉም። ቀጥታ አይባልም እንደዛ። ኦልሞስት አልተለመደም። ኦኬ ኦኬ፣ በጣም ይቅርታ። የተለመደው ምንድን ነው? ኩድ አይ ጌት ዮር ነምበር፣ ቁጥርሽን ማግኘት እችላለሁ። ቁጥርሽን ማግኘት እችላለሁ ነው የሚባለው እንጂ ዋትስ ዮር ነምበር ቁጥርሽ ምንድን ነው አይባልም፣ ማለት ነው። ኦር ቁጥር ምንድን ነው አይባልም። ወይም ደግሞ ኩዳይ ጌት ዮር ኢሜል አድሬስ ሜል አድሬስን ሜል አድሬሴሽን ማግኘት እችላለሁ ነው የሚባለው። ኦኬ። ያሰው ፈቃደኛ ከሆነ ኦፍኮርስ ማይ ፎን ነምበር ኢዝ ብሎ ቁጥሩን ይናገራል ማለት ነው። ኦፍኮርስ ማይ ፎን ነምበር ኢዝ ይላቸዋል፣ ወይም ደግሞ ኦፍ ኮርስ ኢት ኢዝ ብሎ ቁጥሩ ይናገራል ማለት ነው። ስ ኦኬ ኦኬ ሌላ ሶሻል ሚዲያ ላይ እንዳሉ ለመጠየቅ ወይም ደግሞ ፌስቡክ አካውንት አለህ የለህም ለማለት ደግሞ ማለት ነው። ያው ፌስቡካቸውን ደግሞ ያው እንዲሰጧችሁ ለመጠየቅ ዳይሬክት ፌስቡክ ትንሽ ምንድን ነው፣ ወይም ፌስቡክ አካውንት ምንድን ነው፣ ስምህ ምንድን ነው ከማለት ይልቅ እንዲ ነው የሚባለው። የተለመደው ይሄ ነው። ቅ አየውን ፌስቡክ ነው የምንለው

ኢሜል አድረስ ይሄ ነው እስቲል፣ ከዚህ ሰው ጋር መገናኘት ይፈልጋል ማለት ነው ያ ሰው ኦኬ። ኢንትረስትድ ሆኖ ያንን ሰው ጓደኛ ማድረግ ኮንታክት ማድረግ ይፈልጋል ማለት ነው። ኦኬ ኔክስት፣ አንድን ሰው ደግሞ የት እንደሚኖር ለመጠየቅ የሚጠቀሙት ማለት ነው፣ ሶ ዌር ዱ ዩ ሊቭ። ይሄ ታውቁታላችሁ፣ ምንም አዲስ ነገር አይደለም፣ ይሄን ነው የምናውቀው። ኤኒዌይ ሶ ዌር ዱ ዩ ሊቭ ሲላችው አይሊቭ እንደዚህ እንደዚህ ከማለት ይልቅ ብዙ ጊዜ የተለመደው ድዩ ነው። እንደዚህ የሚባል ቦታ ድዩ ነው ብለን የሰፈራችንን ስም አካባቢውን ወይም ትሬን ስቴሽን ከሆነ ትሬን ስቴሽን ድዩ ነው፣ እንደዚህ የሚባል ቦታ እዛ አካባቢ ነው ቱልታላችሁ ማለት ነው። ወይም ደግሞ የሆነ የሚታወቅ ትምህርት ቤት የሚታወቅ ላይበሪ የሚታወቅ ቦታ ካለ ኒር ብለን ስኩል ኒር ላይበሪ ምናምን እዛ ጠገብ ነው ግን ያ ሰው የሚያውቀው መሆን አለበት፣ ትምህርት ቤቱንም፣ ላይበሪውንም፣ ሌላውንም ቦታ የምንናገረውም ማለት ነው። ከዛ ይህን ሁሉ ካለም በኋላ ማለት ነው ሃው አባውት ዩ አንተስ። ይሄ ሃው አባውት ዩ የሚለው እንግዲህ ለሁሉም ነው የሚጠቅመው ለሁሉም ጥያቄ ማለት ነው። ለምሳሌ ምን ማድረግ ትወዳለህ በትርፍ ጊዜ ምናምን ለተባለው እናንተም አንድ አይነት ጥያቄ መጠየቅ ከፈለጋችሁ፣ ስለዛ ሰው ማወቅ ከፈለጋችሁ ሃው አባውት ዩ አንተስ ሃው አባውት ዩ እንዳለን እነሱም ደግሞ በተራቸው ይነግሩናል ማለት ነው። ኦኬ እሺ፣ አንድን ሰው እህት ወንድም እንዳለው ለመጠየቅ ይሄ ይታወቃል፣ በእርግጥ ሁሉም ሲያውቀዋል። ዱ ዩ ሃቭ ኤኒ ብራዘርስ ን ሲስተርስ፣ ዱ ዩ ሃቭ ኤኒ ብራዘርስ ን ሲስተርስ እንላለን። የጥያቄ ምልክት አድርጉበት። ከዛ ካለን የስ አይ ሃቭ ብራዘር ኤን ሲስተር ማለት፣ እዚህ ጋር ዋን አንድ ብራዘር እና አንድ ሲስተር አለኝ አዎ እንላለን። ወይም ደግሞ የስ አይ ሃቭ ቱ ያንገር ብራዘርስ፣ እድሜያቸውን ለመናገር ደግሞ ከፈለግን፣ አዎ ሁለት ታናናሽ ወንድሞች አሉኝ። የስ ያንገር ብራዘርስ ወይም ደግሞ ያንገር ብራዘር፣ ታናናሽ ወንድም ኤን አን ኦልደር ሲስተር ታላቅ እህት የስ I have a younger brother and an older sister እንላለን ማለት ነው። እንደገና ምንም ወንድምም እህት ከሌለን ደግሞ ለእናት ለናት ለአባቴ አንድ ነኝ ለማለት ደግሞ I am an only child እንላለን። I am an only child I am an only child I am an only child ብለን እንመልሳለን ማለት ነው። ወንድምም እህት የለኝም ለእናት ለአባቴ አንድ ነኝ እንደማለት ነው። ኦኬ አንድን ሰው ያገባ እንደሆነ ወይም ጓደኛ እንዳለው ለመጠየቅ ስንፈልግ፣ ጓደኛ እንዳለው እንኳን ከበር ያረኩት አይመስለኝም። እዚህ ጋር እስኪ እኔው ለማንኛውም። ኦኬ ምንድን ነው፣ ቀጥታ አዩ ሜሪድ አንልም። ኦኬ አዩ ሜሪድ ኦር ካል ነው። ትንሽ ቀጥታ ጥያቄ መሆኑን ይቀንሰዋል ማለት ነው። ይሄ ትንሽ ይሻላል። አዩ ሜሪድ ካልን፣ አዩ ሜሪድ ብለን ከጠየቅን ቀጥታ ቀጥተኛ ጥያቄ በጣም ዳይሬክት ሆነ ማለት ነው። እና ትንሽ የተለመደ አይደለም ነገር ግን አዩ ሜሪድ ኦር መጨረስም የለብንም አዩ ሜሪድ ኦር ብለን ማቆም እንችላለን ማለት ነው። ከዛ ያገባ ከሆነ ያሰው የስ አይ ሃቭ ቢን ማሪድ ፎር ፋይቭ የርስ ቴን የርስ ትወንቲ የርስ ቴርቲ ፊፍቲ እያለ ይናገራል ማለት ነው። አዎ አግብቻለሁ ካገባሁ ይሄን ያህል አመት ሆነኝ እንደማለት ነው። ከዛ ኖት የት በት አም ኢንጌጅድ። ኖት የት ማለት አ ኖት እስካሁን አላገባሁም፣ ነገር ግን ታጭቻለው። አም ኢንጌጅድ ሲለን አንድ ሰው ግዴታ ኮንግራጁሌሽንስ ማለት አለብን። ኦኬ ኦኬ። አንድን ሰው ስለለበሰው ልብስ ወይም ደግሞ ስላደረገው ጫማ ወይም ስለያዘው ቦርሳ ጥሩ አስተያየት ለመስጠት ወይም ኮምፕሊመንት የምንሰጠው እንዴት ነው? ኦኬ ለምሳሌ ቶፕ የሆነችው የለበሰችው ቶፖ ጥሩ ከሆነ ቆንጆ ከሆነ አይ ላቭ ዮ ቶፕ እንላለም ማለት ነው። ብዙ ጊዜ ይሄን የሚጠቀሙ ሴቶች ናቸው። አይ ላቭ ዮ ቶፕ ይላሉ። ኦኬ ወንድ ከሆነ ደግሞ አይ ሪሊ ላይክ ዮ ቶፕ ይላል ማለት ነው። ድምፄም እንደዛ ለማድረግ ሞከርኩኝ እና ዲፍረንሱን አያችሁት አደለም? ኖርማሊ ወንዶች አይ ላቭ ዮ ቶፕ አይሉም፣ ሴቶች ናቸው

የትን ገዛሹ ብሎ ለመጠየቅ ወዲጁ ባይት አይሉም። እኛ እንግዲህ ድሮ በቴክስት ቡክ በትምህርት ቤት የተማርነው እንደዛ ነው አደለም እንዴ? ነገር ግን ንግግር ላይ ብዙ የእንግሊዝኛ ተናጋሪ ሀገር ውስጥ የተወለደ ሰው እንደዛ አይጠቀምም። ይሄን ነው የሚጠቀሙት ወይ ድጁ ጌት ት የትን ገዛሹ ለማለት ነው። አይጎትት አት ብለን የሱቁን ስም የምንናገራለን። አይጎትት አት ኤኒ ሾፕ ኔም ማለት ነው። ወይም ደግሞ የሀገሩን ስም ከሌላ ሀገር ከሆነ ና ሾፑን ምናልባት ያ ሰው ላያውቀው ይችላል ብለን ካሰብን ደግሞ አይ ጎት ኢት ኢን ኢትሊ ለምሳሌ ጣልያን የገዛሁት አይ ጎት ኢት ኢን ዲፍረንሱን አያችሁት። ኢን ሀገሩን ለመጥቀስ ነው። ሾፑን የሚታወቅ ከሆነ ደግሞ አይ ጎት ኢት አት እንደዚህ ሾፕ እዛው ከተማ ያለ ከሆነ ሌላ ሀገር ከሆነ ደግሞ ሾፕ ያለው አይጎቲት አት የሾፑ ስም ኢን ብለን ደግሞ የሀገሩን ስም እንጠቅሳለን ማለት ነው። አይሆፕ እየገባችሁ ነው። በጣም ከቸኮልኩ ነገሮኝ ሽ ኔክስት ታይም ላይ እንዳሻሽል ኦኬ። አንድን ሰው ደግሞ ስለ ሆሊዴይ መጠየቅ፣ ለምሳሌ ቫኬሽን ትሄዳለህ አትሄድም። ይሄ በጣም የተለመደ ነው እዚህ ሀገር ቫኬሽን፣ በቃ ኦሞ ስራ ቦታ ምናምን ወሬው እንደ ብዙ ጊዜ ስለ ቫኬሽን ስለ እዚህ ያው እንግሊዝ ሀገር ከሆነ ደግሞ ስለ አየሩ ነው። መቼ የሚጠየቁ ሁሌ ቫኬሽን አየር እያየሩ ሁኔታ ማለት ነው ዌዘር። ኦኬ ሶ ስለ ቫኬሽን ለመጠየቅ እንዴት ነው የምንጠይቀው? ነው እንደዚህ ነው የምንለው። አይ ጎይ ኦን ሆሊዴይ ዲስ ይር፣ ወይም ደግሞ አይ ጎይ ኦን ሆሊዴይ ዲስ ሳመር ዲስ ሳመር ለነበር ግድም በዚህ አመት ሆሊዴይ ትሄዳለህ እንደማለት ነው። ቫኬሽን ትሄዳለህ በዚህ አመት። አይ ጎንግ ኦን ሆሊዴይ ዲስ ይር ወይም ደግሞ አይ ጎንግ ኦን ሆሊዴይ ዲስ ሳመር ኦኬ። ኦር አይ ጎንግ ኤኒዌር ኦን ሆሊዴይ ዲስ ይር ኤኒዌር መጨመርም ትችላላችሁ። የምትሄድበት ቦታ አለ በዚህ አመት ሆሊዴይ ለማለት ነው። ትሄዳለህ የማንሄድ ከሆነ አምስቴኝ አት ሆም ዲስር አት ሆም ማለት ያው እዚሁ ሀገር ለማለት ነው። ሆም ነው የሚባለው። ና አይ እዚሁ ነኝ አልሄድም እንደማለት ነው። አምስተኝ አቶም ዲስር በዚህ አመት እዚሁ ነኝ እዚሁ ሀገር ውስጥ ነኝ ለማለት ነው። የምንሄድ ከሆነ ደግሞ የ አም ጎይን ቱ ብለን የሀገሩ የምንሄድበትን ቦታ ኢንጁላይ ካስፈለገ ና የምናውቀው ከሆነ የምንሄድበትን ጊዜ ጊዜውንም መጥቀስ እንችላለን ማለት ነው። እንደገና ደግሞ እንደምንሄድ እናውቃለን ግን የት ቦታ እንደሆነ ካላወቀን አምፕላኒንግ ቱ ጎ ቱ ጃፓን ጃፓን ከሆነ ኦር ሜይ ቢ ታይላንድ። ኦፕሽኖች እየሰጠን ማለት ነው፣ ግን እርግጠኛ አይደለም የት እንደሚሄድ ይሄ ሰው ማለት ነው። እና ስንመልስ የምንለው ምንድነው ነው አምፕላኒንግ ቱ ጎ ቱ ጃፓን ኦር ሜይ ቢ ታይላንድ አም ፕላኒንግ ቱ ጎ ቱ አዲስ ኦር ሜይ ቢ ዩ ኤስ ኤ የኖ ኤኒቲንግ እርግጠኛ ግን አይደለንም ግን እንደምንሄድ ግን እናውቃለን የሆነ ቦታ ማለት ነው ሆሊዴ እንደምንሄድ ግን እናውቃለን ከዛ ያስከትሎ የሚለናል ሃው ሎንግ አር ዩ ጎይንግ ፎር ለምን ያህል ጊዜ ትሄዳለህ ሃው ሎንግ አር ዩ ጎይንግ ፎር ለምን ያህል ጊዜ ነው የምትሄደው አም ጎይንግ ፎር ማለት እንችላለን ወይ ደግሞ ቀጥታ ጊዜውን ብቻ መናገር እንችላለን። ቴን ደይስ አዊክ ማንስ ቱ ማንስ ቱ ማንስ ሆሊዴ በጣም ረጅም ነው ኒ እና እንደዛ ብለን መመለስ እንችላለን። ግዴታ አምጎኝ ብለን መጀመር የለብንም ቀጥታ ለምን ያህል ቀን ለምን ያህል ጊዜ እንደሆነ መናገር እንችላለን ማለት ነው። ኦኬ አሁን ደግሞ አንድን ሰው ስፖርት ይወድ እንደሆነ ለመጠየቅ ምንድን ነው የምንለው? ኦኬ አሁንም በእንግሊዝኛ ተናጋሪ ሀገር ውስጥ የተወለዱ ሰዎች ወይም የዛ ሀገር ኔቲቭ የሆኑ ሰዎች የሚያወሩትን ነው የምነግራቸው ያለሁት እንጂ ብዙ አለ ያው የምንለው አይደለም፣ ግን ምንድን ነው የተለመደውና የሚባለው። ኦኬ፣ ዊች ስፖርትስ አር ዩ ኢንቱ፣ ዊች ስፖርትስ አር ዩ ኢንቱ። የትኛው ስፖርት ነው የምትወደው ወይም ደግሞ ኢንትረስት የሚያደርገው የትኛው ስፖርት ነው እንደ ማለት ነው። ኦኬ ከዛ መልሳችን አም ኢንቱ ፉትቦል ወይም አም ኢንቱ ባስኬትቦል፣ አም ኢንቱ ሌላም የስፖርት አይነት እንጠቅሳለን ማለት ነው። ወይም ደግሞ አም ፋን ኦፍ ፉትቦል፣ አም ፋን ኦፍ ባስኬትቦል፣ አም ፋን ኦፍ ሌላ ስፖርት፣ ኤኒ ስፖርት የምንወደው ለመናገር እንዲህ ብሎ ነው የምንመልሰው። ኦኬ እሺ እንደገና ስፖርት ብዙም ስፖርት እንትን የማይለው ወይ ደግሞ ማንወድ ከሆነ አልወድም አንልም። ኦኬ አይ ዶን ላይክ ስፖርት ምናምን ሳይዋ የምንለው ፖላይት የሆነ እና ብዙም ያንን ሰው በማያሳቅቅ መልኩ የምንመልሰው እንዴት ነው? ኖ አም ኖት ሪሊ ኢንቱ ስፖርት። አይ ብዙም ወደ ስፖርት ዝንባሉ የለኝም፣ ወይም ደግሞ ብዙም አይደለውም ስፖርት። ኦኬ እንደ ማለት ነው ከዛ ስፖርት ወዳለው ወይም ደግሞ ለምሳሌ አም አም ኢንቱ ፉትቦል አልን አይደለም። ከዛ ይመጣል ደግሞ ይላ ጥያቄ። መቼም የፉትቦል ጥያቄ ከተነሳ ያው ይቀጥላል። ስለዚህ ዊች ቲም ድዩ ሰፖርት፣ ይሄ ታውቁታላችሁ። የትኛውን ቲም ነው ሰፖርት የምታረጉት ብሎ ይጠይቃቸዋል ማለት ነው። ፉትቦል ወዳለው ስላላችሁ ወይም ደግሞ ሌላም የስፖርት አይነት ከሆነ ኦኬ ፉትቦል ካለን አይ ሰፖርት አርሴናል እንላለን ማለት ነው። አርሴናልን ሰፖርት አደርጋለሁ እንላለን። ኦኬ ዛሬ ትምህርት ይህን ይመስል ነበረ። ከወደዳችሁት አሳውቁኝ፣ ላይክ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ፣ እንዲሁም ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። እንደዚህ ኢንትረስቲንግ የሆኑ ትምህርቶችን እያያዝኩኝ እመጣለሁ። ለዛሬ እዚህ ላይ አበቃለሁ። አይሆፕ የሆነ ሰው እንደሚጠቀምበት ነው። አስተያየት ካላችሁ ስጠኝ። መልካም ጊዜ፣ መልካም ጥናት። አልቸኮልኩም ከቸኮልኩኝ አሳውቁኝ። እሺ ቴንክ ዩ ባይ።